ማስታወስ ለምን ያስፈልገው እያላት ነው ምንም ቢሆን እኮ እውነቱን መቀበል አለብህ ለምን አላት ቆይ መትሞች መስሎች ነው ያው አላት እያላት ነው ማለት ነው አላውቅም ግን ሰሞኑ ውስጤ የፈራ ነው አለሽ ምሩ እና ቆይ አሁን እዚህ ጋግር እና ሁሜ ሞት የሚፈራን የመሰለሽ እሺ አትናደድ እንዴት ነው የማልናደደው ይኸውልሽ ምሩ ማን ቀድሞ እንደሚሞት እግዚአብሔር ነው የሚያውቀው። የዛሬን ደስተኛ ሁኚልኝ ምሮ። አንቺ ካለሽ ልኝ ለእኔ ትልቅ ነገር ነው። በቃ የሌለን ነገር እያየሽ እሱን ነገር ለመሙላት ስት ልቤን አትጉጁ እባክሽ። ለእኔ የአንቺ መኖር ትልቅ ነገር ነው እያላት ነው ናሁን ማለት ነው ለምሮ። በጣም ፍቅራቸው ደስ ይላል። እሺ በቃ ሁለተኛ እንደዚህ አልልም። እሺ ምሮ፣ እኔ እኮ ታውቂያለሽ ከምምሽ በላይ ራሽን ዝቅ የምታደርጊው ነገር ነው የሚያስጨንቀኝ። ራሽን ዝቅ አታድርጊ አታሳስብኝ የኔ መኖር ከእንጂ ከምንም በላይ ይበልጥብኛል፣ እያላት ነው ማለት ነው። እሷ ደግሞ ልቧን እያመማት ልጅ መውደድ ስለማችል በጣም ታስባ ትጨነቃለች፣ ትጨነቃለይ እሱ ደግሞ በጣም ስለሚወዳት ሚስት የለም እንደዚህ ትሆንብኛለች እያለ ነው። ክብሮም ደግሞ የሰናይትን ቤት እየጠራረገ ነው። ሰናይት ደግሞ መታ ጉበ በቃ ጨርሻለሁ እያላት ነው። አይ አርባ ደቂቃ ለምነኝ አለችው። ቆይ ግን ወንድ እንዳልሆንብሽ አላት፣ ክብሮም ማለት ነው። ቆይ እስካሁን ሴት ነበር ግንዴ አለችው። ከዛ ሱ ደግሞ ለምንድነው ነው መቀልጁ? እኔ እኮ እንዳላስደብርሽ ብዬ ነው እንጂ አንችን ማስጨነቃቅቶኝ አይደለም እያላት ነው፣ ክብሮም ለሰናይት ማለት ነው። ረባክህ አለችው። ብታስጨንቀኝስ ምን ልታመጣ አለችው። መመጣውንም አሁን አሳይሻለሁ መመጣውንም አሳይሻለሁ። አታስፈራራኝ እያለችው ነው ሰናይት። ቆይ ግን ጊዜ ላንቺ ዕቃ መጫወቻ ነው እንዲህ አላት እና ለአንተ ምንድን ነው አለችው ሰናይት። ጊዜ ወርቅ ነው እሺ፣ በተለይ በወጣትነት መስራት አለብን እና በካሬ ሽጠውና ክበርበታ እያለችው ነው ሰናይት ማለት ነው ክብሮም እንግዲህ ለሰናይት ፍቅር ለመስጠት ቤት ይጠርጋ ምግብ ይሰራም ብዙ ነገር ያደርጋን። እሷ ግን ልትቀበለው አልቻለችም። እሷ ያው በእህቷ ፍቅረኛ እህቷ በፍቅረኝ በጓደኛዋ በመጎዳቷ የተነሳ እሷም እንደዛ ሆናለው ብላ ፍቅሩ እየተቀበለችው አይደለም። እሱ ግን ጎንበስ ቀና እያለ ነው ክብሮም ማለት ነው ሰናይት ቤት እና እና እንደ ጊዜ ባለውለታ የለም ጊዜ ጠብቁ ጠብቆ ደፋሻና አላስ- ፍልስፍና ይቆየን እያለችውን ነው። እሱ ደግሞ እየጮወ ነው። እሷ ደግሞ ተነስተ ሄደሽ ማምጮ ሲላት ማለት ነው ፍጠኝ ፍጠኝ እያላት ነው። እየሳቀ ነው። ጮባትና ከሄደሽ በኋላ እየሳቀ ነው ማለት ነው። ያው ሰናይት እንግዲህ ያው ፈርታለይ ማለት ነው ሲጮባት ማለት ነው። ያው ሰጠችው፣ ወረቀቴን አምጪ አላት ሰጠችውና ከዛ ሳያቀ ማለት ነው። ወይ ጉድ ብሎ ጠርጊያውን ቁጭ አድርጎ ለዚችው ነው ለዚችው እንደፍ እየገላ ብትን ለምትለው ጥጋብ ነው እንትን ያልሹው ጥግብ ያልሹው እያላት ነው። ለዚችው ለዚችው ነው እያላት ነው። ጎረቤት ይበጠበጣም ብዬ ነው ለዚህ ሀሳብሽ የሰላም ሚኒስትር ከፍተኛ የሰላም ሚኒስትር ከፍተኛ አለቃ ቢሸልምሽ ደስ ይለኝ ነበረ። እሺ ማመልከች አስገባልኝ እያለችው ነው ሰናይት ማለት ነው። ተይ እባክሽ፣ ለማንኛውም ወረቀት ለያዝ እና ወረቀት ነበር የፈለጉት ልሂድ፣ ሰላም ብሎ ሄደ ማለት ነው። ይሄ እኮ ሰራታም እያለች ነው ሰናይት። ራይ ላይ ሙዲ ዛሬ እንዴ ቆይ እያለች እሰራለታለሁ እያለች ነው ሰናይት ማለት ነው። እና ቢፋቀሩ ቢጋቡ እንደነናሁምና እንደነምሮ ደስ ይል ነበር። አሁን ደግሞ አሁን ደግሞ ክሩቤልና ቅዱስ እያወሩ ነው ማለት ነው። መጠጣቸውን እየጠጡ ዋቸውን እየጠጡ ማለት ነው። መፈክር አስመስልኩት አደለ እያለው ነው ቅዱስ። ቀልድ እንዳላወራ በደንብ ገብቶኛል አለ ኪሩቤል ማለት ነው። መቼ ስምሹ አላወርድ አለ ቅዱስ ማለት ነው። እሽ በቃ እሱን ተውና አባቱ ይህም የጽናት አባት ሊሄዱ ነው እሺ። ጧት ተነስቼ እሸኛቸዋለሁ እያለ ነው ቅዱስ ማለት ነው። ቢሆንማ እንደዛ ጀበና ምናምን አድርጋችሁ ታፈሉኛላችሁ አይደላል? ረከቦትስ ቢኖረው እሱማ ግድ ነው አለ። ቡና እኮ ደስ የሚለው ሲኔሞኒው ነው ደስ የሚለው እያለ ነው ቅዱስ ማለት ነው። ኪሩቤል ደግሞ ቢኖርብኝ ምን የጠጠዋለሁ አታስብ እያለ ነው ኪሩቤል። ቅዱስ ግን ዛሬ ግን ደህና ነህ አለው ኪሩቤል ማለት ነው። ደህና ነኝ ደህና ነኝ እያለ ነው። እኔ ግን እሽ እያለ ነው። አሁን ደግሞ ሰናይትና ምሮ እያወሩ የታባቱ አቃጠልኩት። አንቺ ልጅ ግን ትዕግስተኛ መሆን አለብሽ። የራሱ ጉዳይ ያ እንዴ እኔ ስቃጠልስ። ከዚህ በኋላ በቃ ይበቃችኋል አለች። እሺ እኔ እደርስብኝ አልደርስበትም ግን ከተሳፈጠኝ የሌለ ጽጌ ነው የማሳየው። ያው በይው እኮ እያለች ነው ማለት ነው። ራሱን ነፃ ያደረገ ሰው እንዴት ነው ለሀገር ክብር ሊዋጋ የሚችሉ? ሽገምር ክብር ከሌለው ስለ ክብር ሊገባሽ አይችልም። አቤት ጭንቅላት አይቤት እያለች ነው። በቃ አባባሉን ከእሱ ወሰድሽ አለቻት። ባልና ሚስት ከአንድ ወንዝ ይቀዳን ሲባል አልመሰል አልሰማሽም አለቻት። ምሮ ለሰናይት አይሻልሽም ከውሃ አለች። ሰናይት ማለት ነው ከዛ ወይ ወይ፣ እኔ እኮ የምታስቁኝ ነገር ምን እንደሆነ ታውቃለሽ ታውቂያለሽ። ምንድን ነው የሚያስቅብኝ? አልገባት እያለች ነው ምሮ ማለት ነው። በቃ የዚያን ጊዜ ጽናትን እንደዛ ሆናበት በኪሩቤል ላይ ያው፣ አሁን አንድ ላይ መሆናቸው፣ አንቺ ደግሞ እንደዛ ሆነሽ ከአይኔ ዝርም እንዳይል ምትዩ ባልሽ ሆነ፣ አይኔ ዝር እንዳይል እንደዛ ስታዩ የነበረ፣ አሁን ግን ከአይኔ አይጥፋብኝ፣ ምትዩ ባልሽ ሆነ ሁ እያለቻት ነው ሰናይት ማለት ነው። እኔ ግን ፍቅር ይዞሽ ስታለቅሽ እንዳላይሽ እያለቻት ነው ምሮ ለሰናይት ማለት ነው። ፍቅር ይዞሽ እንዳላይሽ ለምን በእኛ እንደዚህ እየቀለልሽ በእኔና በጽናት እያለቻት ነው ሰናይት ማለት ነው። ብቻ ፍቅራቸው በጣም ደስ ይላል። ሞቅ ሞቅ ሞቅ ሞቅ እያደረጉትን ማለት ነው። እኔ ግን እኔ ደረቅ ነኝ ለፍቅርም ባ አይን የለኝም ደረቅ ነኝ እያለች ነው ሰናይት ማለት ነው። እሱማ ነገሩ ነው እንጂ እሱማ ነገሩ ነው እንጂ ለአንቺ ፍቅር የሚሰጥ ሰው ነው የምፈልገው አለቻት ምሮ ማለት ነው። ኧረ አንቺ ልጅ እያለች ነው ሰናይ ማለት ነው። ተሳስቶ የያዘሽ እንኳ ቢባል የሚያስቅሽ ይሁንልሽ ነው የሚባለው አለቻት። እሱማ እንዲሁም አለ እንዲ የምትዩ ፍቅር እንዲሰጥሽ ነው የምመኝልሽ አለቻት ምሮ። ከዛ ሰናይት ደግሞ ስለ መክርሽ አመሰግናለሁ አለሽ ማለት ነው እና አሁን ጽናትን ነው አይደለ? እንሄድ ምን ጠብቀው እንሂድ እያሉ ነው፣ ጽናትን እየጠበቁ ነው ሰናየትና ምሮ ማለት ነው። ለማንኛውም ፍቅራቸው በጣም ነው ደስ የሚለው፣ ፍቅራቸው በጣም ደስ ይላል። እኔ አሁን ደግሞ ሁለቱ እንዲጋቡ ፈልጋለሁ፣ ክብሮም እና ሰናየት ማለት ነው። ሊጋቡ ደስ ይለኛል። ያው ደግሞ እንግዲህ ለቅዱስ ምኮና ደግሞ ትመጣለች። አሁን ደግሞ ሰብሰብ ብለዋል። ቆይ ግን፣ እናንተ ነገቷ ትጋሸን እንሸኛቸዋለን አላችሁ? እያለ ነው ቅዱስ ለኪሩቤልና ለጽናት ለመሮ፣ ሰብሰብ ብለው እያወሩ ነው ማለት ነው። አውርተን ሳንጨርስ ና ቅዱስ አሁን እንሸኛችሁ ብለህ ጠራኸኝ? አለ ቅዱስ። ምን ላድርግ ብለህ ነው? እኔ እኮ ግራ ገብቶኝ ነው አለ ኪሩቤል። ለነገሩ ነው የተጽኛቸው ነው እንጂ መጀመሪያም ለመሄድ ፈልገው ነበረ። ከፍቶቹ ቀዮቹ እያሉ ነበረ። የጽናት አባት እያለ ነው ኪሩቤል ማለት ነው። የጽናት አባት ያው መሄድ ፈልጎ ነበረ። ቆዩ ቆዩ እያሏቸው እስካሁን ቆይተውን፣ አሁን ስለነሱ ስለ ጽናት አባት እያወሩ ነው ማለት ነው። ከዛ ይሄ ነገር ትክክል አይመስለኝም ችግር ሳይኖር አይቀርም አለ ቅዱስ። የምታውቀው ነገር አለ አለው። እንዴ እኔ ምንም አላውቅም። ሰናይት ላንቺ የነገረች ነገር አለ እያለቻት ነው። ሰላም ነው የሚሆነው። እሱ ለከፍቶቹ ያለው ቦታ ለዛዩ ቀዩ ሰላም መሆኑን ነው እያሉ ነው ማለት ነው። እያወሩ ነው ስለ ጽናት አባት ለሁም ለማንኛውም፣ ለዲ እንዴ ምግብ ብለን እናት ሄዳለ። ለጋሽ ቡና ላቅርብ፣ ቡና አሪፍ ነበረ፣ ግን እናንተ ጋር ካቆየሁ የሆነ ነገር ስለሚፈጠር ሊሄድ አለ ቅዱስ ማለት ነው። ቡና ብጠጣ እናንተ ጋር ቁጭ ስል የሆነ ነገር ይፈጠራል። ሰውየው እኮ ግን ቡና ነው የሚጠጣው አለ ኪሩቤል። አሁን ደግሞ ሰናይ ደረጃ ላይ ቁጭ ብላ እንዴ እንዴት ነሽ ምን እያደረግሽ ነው እዚህ አላት ቅዱስ ደህና አለች ሰናይ ደረጃ ላይ ቁጭ ብላለች ምነው ችግር አለ እንዴ ብቻሽን እዚህ ቁጭ አልሽው ችግር ደግሞ ጠፍቶ ያውቃል እንዴ ችግር እንኳን ጠፍቶ ያውቅም ከኔ ጋር እያለች ነው እንደዛ ከሆነ እስኪ ለእኔ ንገሪኝ እያላት ነው ቅዱስ ማለት ነው አንተ ደግሞ ዝም ይለየልህ ድነህ አለችው የለየልህ ዕብድ ነህ። አንተ ደግሞ ምንድን ነው የምታወራው? እያለችው ነው። እያወሩ ነው ማለት ነው ሰናይትና እንደዚሁም ሰናይትና እህቷ እያወሩ ነው። ምን ዋጋ አለው? ከበጣ ገቢ የለሽም። እህቴ ብትመጪልኝ ጥሩ ነበር። እህቴ ቆይ፣ መቼ ነው በአይነ ስጋ የማይሽ? ሁልጊዜ እመጣለሁ ሁልጊዜ እመጣለሁ እያልሽ እየጓጓሁኝ ነው እኔ። ብቸኝነት ሰለቸኝ። እኔ እኮ እንዳንቺ ጠንካራ አይደለሁም። በቃ ብቸኝነት ደክሞኛን ነይና ገላግልኝ እያለች ነው ሰናይት ለእህቷ ማለት ነው። እህቷ ደግሞ መጣለሁ መጣለሁ እያለቻት ስለሆነ ማለት ነው። እሺ በቃ ደህና ደሪ እያለቻት ነው ማለቴ፣ ደህና ወይ። ለካ እናንተ ጋር ቀን ነው እያለች ነው ሰናይት ማለት ነው። እና ቻውሺ ቤተሰቦች ቻውሺ እያለች ነው ማለት ነው። ቤተሰቦች በጣም አሪፍ ድራማ ነው በነገራችን ላይ ተከታተሉ። በጣም ደስ የሚል ድራማ ነው። የመወዳችሁ እና የማከብራችሁ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ፅናት ድራማን በሚቀጥለው ደግሞ ክፍል ሰባ ሶስትን ይዤ እስክመጣ ድረስ መልካም ጊዜ መልካም ቆይታ ከልብ አመሰግናለሁ። ላይክ ሼር ሰብስክራይብ እያደረጋችሁ ባይ ባይ